አሁን ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ናት እንላለን። ባይዘው ይሄን ጥያቄ ለማንሳት ይሞክሩ ሰዎች አሉ። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ብቻ ሳትሆን ሁለተኛ አምራች ከሆነችው ግብፅ ሶስት እጥፍ ትበልጣለች። በድፍረት ነው ይህን የምናገረው፣ በሙሉ እምነት ነው የምናገረው እውነት ስለሆነ ስንጀምረው እናንሳለን። አሁን ሶስት እጥፍ ግብፅ ከምታመርተው እኛ እናመርታለን። ከፍተኛ የስንዴ ምርት አለ። ይሄን ለማጥላላት ይሄን ለማራከስ የለም ለማለት ሙከራዎች ሊደረጉ ይችላሉ። ግን ማንም ሰው ከዚህ ከዚች ከተማ 10፣ 15 ምናምን ኪሎ ሜትር መንዳት ከጀመረ በኋላ የሚያየው ጉዳይ ነው። ከዚህ ወደ ሰሜን ሸዋ የሚጓዝ ሰው ከስሉልታ ጀምሮ ባለው መንገድ ውስጥ ኦል ዘ ወይ ያየዋል፣ ሌፍት ራይት ምንም የተደበቀ ነገር አይደለም። ፋብሪካ እንኳን አይታይም። የታሸገ ቤት ውስጥ የሚሰራው ይሄኛው እኮ ሜዳ ላይ ነው ያለው። በሁሉም ጫፍ ተንቀሳቅሰን እናያለን። ሌላው ቅድም ባነሳውልሽ ውስጥ የሚታየው ቴክኖሎጂ በሚመለከት እኔ ዛሬ ኢትዮጵያ ውስጥ ምን ያክል መሬት እንደታረሰ በየአካባቢው ሄጄ ማየት አይጠበቅብኝም። በሳተላይት ኢሜጅ ሲስተሞች አሉ። ምን ያክል መሬት እንደታረሰ እናውቃለን። እዚህ ሆንም በዚያ መሬት ውስጥ ምን ያክል ሀርቨስት ሊገኝ እንደሚችል እንገምታለን። በሚያንሰው በሱፐርቪዥን በዳታ ይጨመራል። ቴክኖሎጂ እኮ አለ፣ ዛሬ ችግር የለውም። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች የሆነችበት ምክንያት ቆላን መጠቀም በመጀመራችን ነው። ለምሳሌ አንዱ የሚነሳው ኢትዮጵያ ስንዴ የምታምርት ከሆነ ለምን የዳቦ ዋጋ አልቀነሰም? ለምን ስንዴ ወደ ሀገር ውስጥ ይገባል? የሚሉ አንዳንዱ ጀኒን ከሆነ እሳ የሰ ጥያቄ አለ። አንዳንዱ ደግሞ ያው የተሸፈነ አጀንዳ ያለው ጥያቄ አለ። እኔ ኢትዮጵያ ስንዴ እያመረተች መሆኑን የማውቀበት አንድ ማስረጃ አለ። እኔ እንደ ሰው ቢሮ በገባው አመት በሁለት ዓመት ሶስት አመት ድረስ በየአመቱ ስንዴ ኢትዮጵያ ውስጥ ለሚጎል 91 ቢሊዮን ዶላር አውተን ካልገዛን በስተቀረ ምግብ አገር ውስጥ ያለው አይበቃ የሚል ጥያቄ ቀርብልኝ ላይ ነበር። እኔ ግራ ቢያጋባኝም ጉዳዩ እፈርም ነበር ያ ጉዳይ እንዲፈጸም። ባለፉት ሁለት፣ ሦስት ዓመታት ግን አንድ ብር አውጥቼ አላውቅም ለስንዴ፣ ከውጭ ስንዴ እንዲገባ አንድ ብር አውጥቼ ገዝቼ አላውቅም፣ ሁለት ሦስት ዓመታት። ለዚያ ነው ደረቴን ነፍቼ ተመርቷል፣ ልመለው ሄጄ ስለማይወጭ አይደለም ገንዘብ ስለማላወጣበት ለምሳሌ ማዳበሪያ እስካሁን አስገባለን፣ አላመረትንማ። እስካሁን ብር ይጠየቃል። ስንዴ ግን ብር አይጠየቅም። ታዲያ አንተ ባትገዛም እኮ ስንዴ ሀገር ውስጥ ይገባል፣ ገባ ሲባል ዜና እንሰማለን የሚሉ ሰዎች ካሉ አሁን ሊገባ ይችላል። ኢትዮጵያ ከአንድ ሚሊዮን በላይ ስደተኛ የተሸከመች ሀገር ናት። ኤክስ ዋይ የሚባል ሀገር ተነስቶ ለኢትዮጵያ ይሄን ያክል ቢሊዮን ረዳ ለእኔ እኳ ስንዴ ጭኖ መጥቶ ለነዛ ስደተኛ የሰጠውን ጭምር ኢትዮጵያ የሚለው እነዛን ስደተኞች ዓለም መቀለብ አለበት። ይሄ የግል ችግር አይደለም። ከተለያየ ሀገር የመጡ ናቸው። በክብር አስቀምጬ አለው እያስተማርኳቸው ነው። እነሱን ለመቀለብ የምሰጥህ ስንዴ ነው ካለኝ በኋላ ይሄን ያክል ስንዴ ሰጠው አይደለም፣ ይሄን ያክል ቢሊዮን ረዳው ነው የሚለው እየረዳም የራሱን ስንዴ እየላከም አትላክ ልለው አልችልም። ለእኔ ብቻ የሚደረግ ጉዳይ አይደለም። እኔ ማልረዳ ማለት አይደለም፣ ግን ዋናው ሰው እንዲገባው ነው። ለምን ለምን ፐርፐዝ ነው ይመጣ? ኢትዮጵያ በአፍሪካ አንደኛ ስንዴ አምራች ከሆነች ለምን ታዲያ ስንዴ እንዲገባ ፈቀደች? ለምን ታዲያ ስንዴ ተሸመተ ከውጭ ለሚለው ሰው ደግሞ ኢትዮጵያ በአፍሪካ አንደኛ የሆነ አየር መንገድ አላት። በአፍሪካ አንደኛ ብቻ ሳይሆን ከሁለተኛው በብዙ እጥፍ የራቀ አየር መንገድ አላት፣ ግን ተርኪሽ ወይ ኢትዮጵያ ይገባል ኤምሬትስ ይመጣል። የካታር ኤርዌይ ይመጣል። አንደኛ አየር መንገድ ስላለን ለምንድ ነው ሌላ አየር መንገድ እኛ ጋር ይመጣው? ለምን አይከለከልም? የእኛ ደግሞ ይቅር፣ ቡና እንውሰድ። እኛ ቡና አንደኛ አምራች ነን፣ ቢሊዮን ሸጥን እያልኩች ነው። ቡና ኢምፖርት እናደርጋለን። ለማሽን ምናምን ትናንሽ የሚታሸጉ ምናምን ብሎ ቡና መርጦ ሰው እኮ ኢምፖርት ያደርጋል ኢትዮጵያ ውስጥ። ፕሪፈረንስ ነው። ይሄን አሁን ያለው የገበያ ስርዓት መከልከል አይፈቅድልንም። ለምሳሌ አሜሪካ በመኪና ምርት በተለይ በኢቪስ ይሄ ኤሌክትሪክ መኪና በሚባል ቴስላ የሚባለው የምታመርት ሀገር ናት። በጣም ሰፋፊ መኪና ፋብሪካዎች አሏት፣ ግን ከአውሮፓም ከቻይናም መኪና ምርት ይገባባታል። ለዚህ እኮ ነው አሁን ፕሬዚዳንት ትራምፕ ከውጭ የሚገባው መኪና ይሄን ያክል ፐርሰንት ታሪፍ የሚሉት እኮ ለዛ መኪና አላቸው። ሌላው ቀርቶ ኤሌክትሪክ መኪና ቴስላን በዚያ ልክ እያመረተ ቻይና ይመታይት መኪና አሜሪካ ይገባል። እኔ አምርቼ እሸጥብሃለሁ አንተ አታመጣብኝ ማለት አይቻልም። እኔም ሸጣለሁ እሱም ይሸጣል። ገዢው ሰው ግን ሁለት ነገር የትኛው እንደሚገዛ ይወስናል። አንደኛው የሰለጠነ የነቃ ማህበረሰብ የናሽናል ጥቅም የገባው ብሔራዊ ጥቅም የገባው ማህበረሰብ ሲሆን የሀገሩ ምርት ያስቀድማል። ሳይነገረው የሀገር ምርት መግዛት ፋይዳው ስለሚገባው በጠቅላላ ጥቅሙ ስለሚገባው የሀገር ምርት ያስቀድማል። ይህን በአውሮፓ ገበያ በቻይና ገበያ በደንብ እናየዋለን። የእኛም ሀገር ሰው እየነቃ ሲሄድ ውጭ ናፋቂነቱ የውጭ አድናቂነቱ እየቀነሰ ሲሄድ የራሱን ምርት ዋጋ ሰጥቶ ችግር እንኳ የሚኖርበት የኔ ነው እያለ ይገዛዋል። አንዱ መንገድ እሱ ነው። ሁለተኛው በሀገር ውስጥ ምርት ሲትረፈረፍ ከውጭ ከመጣው ጋር በዋጋ ንጽጽር የተሻለ እንዲሆን ማድረግ ነው። ያን ማድረግ ቀላል ነገር አለ። ለምሳሌ ስንዴ ሌላ ሀገር የሚመረተው ቡና እንውሰድ። ስንዴን ትተን ቡና ብራዚል በሄክታር 120 130 ታመርታለች። በሄክታር እኔ በሄክታር 15 ተመርታለሁ። ማክሲመም ማክሲመም ነው። ዛሬ ድረስ በአንድ ሄክታር 15 የሚያመርተው ሰውዬ እና በአንድ ሄክታር መቶ ምናም የሚያመርተው ሰውዬ ገበያ ሲመጡ እኩል አይሸጡም። ማሽነሪ ሲያስፈልጋል፣ ኢንቨስትመንት ያስፈልጋል። ስንዴ ዩክሬን በሄክታር የምታገኘውን ግማሽ ነው ያላገኘ። ማሽነሪ ይፈልጋል። ስንዴ ያመረትኩኝ እንጂ ገና በጣም ብዙ ስራዎች ይጠበቅብናል። እና በአንድ ሄክታር መቶ ኩንታል የሚያገኝ ሰው በአንድ ሄክታር 50 ኩንታል ከሚያገኝ ሰው ጋር ሲወዳደር ዘ ሴም ሳይዝ ባለው መሬት በጣም ብዙ ምርት ስላመረተ ባነሰ ዋጋ ይሸጣል በዋጋ መወዳደር ሌላ ፈተና ነው ማለት ነው ይሄ ጊዜ ይፈልጋል ከዛ ውጭ ኮንትሮባንዱ አለ ደላላው አለ የኢትዮጵያ ምርቶች ኢሌጋል በሆነ መንገድ ወደ ውጭ ሀገር መሸጥ የተለመደ ነው ኮንትሮባንዱ ደላላው እኛ በሄክታር የምናመርተው ምርት ለመወዳደር ያለው ውስንነት የዓለም የገበያ ንግድ ስርዓት በራሱ ደግሞ መከልከል ስለማይፈቅድ ሰው ደግሞ ነቅቶ ብሔራዊ ጥቅም ገብቶት የራሱ መርጦ ስለማይገዛ ሲደማምር የሚፈጠሩ ፈተናዎችና ችግሮች አሉ። በፈለግ ነው ልክ ኢምፓክት ማድረግ እንቸግራለን። ለምሳሌ ዘመን መለወጫ፣ ገና፣ ፋሲካ፣ አረፋ ሲመጣኩ የኔ ስራ ልክ እንደ መንግስት ስራ ኮሚቴ አቋቁሜ ምርት ካለበት አስገዝቼ አስጨኘ ነው እዚህ እያመጣሁ የማከፋፈለው ስራ ስንት ኪሎ ገባ ስንት ገበያ ወጣ ስራ በገና እለት ዋነኛው ስራዬ እንቁላል ስንተሸጠ፣ ስጋ ስንተሸጠ ነው ነኝ ስጠይቅ የምውለው። ለምን? ገበያ ስርዓቱ ዊክነስ ስላለበት ፈላጊ አለ፣ ምርቱ አለ፣ እዚህ መሀል ላይ ኢንተርቪን ካላደረግን በስተቀር ሰው ስለሚቸግር፣ ግን የእኛ ስራ መሆን ስለሚገባው አይደለም። ብዙ ደላላና ብዙ አምታች ስላለ ድሃው እንዳይጎዳ ለማድረግ ነው። እንደ መንግስት ቁጭ ብለን እንደ ስራ ምንሰራው ማለት ነው። እነዚህም ጉዳዮች ታሳይ ማድረግ ያስፈልጋል። እኛ ስላምረትን ኢምፖርት አናደርግ ማለት አይደለም። እኛ ስላምረትን በዋጋ ደግሞ እንወዳደራለን ማለትም አይደለም። ብዙ ፋክተሮች አብሮ የሚከተሉ ነገሮች አሉ። ይህን እያደረቅ ሄዳለን። ማምረት እንደምችል ገብቶናል። ስንዴ በጥቂት ዓመታት ውስጥ ከአፍሪካ አንደኛ እንደሆነ ሁሉ በሄክታር እያሰፋን እያሳደገን መሄድ እንዳለብን ገብቶናል። ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ እውቀት ይፈልጋል። እየሰራንበት ነው። የሰራንበትን በመካድ የጎደለን መሙላት አንችልም። የሰራና ያገኘነው ውጤት እያደነቅን የጎደለውን ደግሞ እየሞላን እንሄዳለን። በዛ አይን ካልታየ በቀር አደገኛ ችግር ያመጣል። በጥቅሉ ቆላ ላይ ኢትዮጵያ ከፍተኛ አቅም አላት። የከርሰ ምድር ውሃው፣ የሰርፌስ ውሃው፣ በዝናብ የሚገኘው ውሃ ከፍተኛ መሆኑ፣ ያልታረሰ መሬት መሆኑ፣ ማዳበሪያ ያልነካው አፈር መሆኑ ተደማምሮ ምርታማነት ማነት የሚያሳድግ ስለሆነ ቆላ ላይ አሁን ከሰራ ነው በላይ አበክረን መስራት ይኖርብናል። ቆላ ላይ ስንሰራ ግን መሬቱ ላይ ብቻ አይደለም ሰውንም ጭምር የሀገር ባለቤት መሆን አምነን እንደ ብልጽግና አቅፈን ነው። አንተ አጋርነህ መሬት ግን የኛ ነው ማለት አንችልም። እሱም ባለቤት ነው፣ መሬቱም የኛ ነው። በጋራ ስንለማ የምናስበውን ውጤት ልናመጣ እንችላለና ኢንክሉሲቭነን ተደማሪ ሀይል እናበዛለን። መደመርን እናስባለን ስንል መሬትም፣ ውሃም፣ ሰውም፣ ጭንቅላትም ሀብትም ነው የሚደመረው። በዚህ አግባብ ነው ቆላ ላይ ትኩረት ሰጥተን እየሰራን ያለው ውጤቱን በዛ ልክ እየመጣን ያለው